እሁድ የቻናላችን ቤተሰቦች ዛሬ ልናጋራቸው የመረጥነው ታሪክ ከሰው ልጆች ታላቅ መንፈሳዊ ጉዞዎች መካከል አንዱን ነው። ይህ ታሪክ የዓለማዊ ክብርን በመናቅ ለሰማያዊት ሀገር ክብር ስለመቆም የሚናገር የታላቁ የሮም ንጉስ የዘይኑንን ልጅ የክርስትና ሕይወት የሚያሳይ ድንቅ ታሪክ ነው። ይህ ታሪክ በሕይወታችን ውስጥ በነፍሳችን ውስጥ አንዳች የሚፈጥረው ፋይዳና ጥቅም አለና በተረጋጋ መንፈሱ ናችሁ በጥሞና እንድትከታተሉን በትህትና እንጠይቃለን። ይህ ፐቲዩብ ነው። የዩቲዩብ ቻናላችንን ሰብስክራይብ ማድረግ፣ ቪዲዮውንም ላይክ ማድረግ፣ ለሌሎችም እንዲደርስ ሸር ማድረግ እንዳይረሳ። በስምአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። የሮም ንጉስ ዘይኑን እግዚአብሔርን የሚወድ ለሃይማኖቱ ቀናተኛ አባት ነበር። ከሁለት ሴት ልጆች በቀር ወንድ ልጅ አልነበረውም። ትልቋ ልጁን በታላቅ የቤተ ክርስቲያን ሥርዓትና ክብር ያሳድጋታል። በቤተ መንግስቱም ሀብትና ክብር ጥጉ ድረስ የደረሰ ቤተሰቡም በታላቅ ደስታ የተሞላ ድንቅ ሕይወት የነበረበት ነበር። በዚህ መካከል አንድ ሌላ ነገር ተከሰተ። ትልቋ ልጅ አንድ ቀን ከቤተ መንግስት ተደብቃ ጠፋቻቸው። የወንድ ልጅ ልብስ ለብሳ ጸጉሯን አስቆርጣ የጉዞዋን አቅጣጫ ወደ ገዳም በማድረግ ከአባቷ ፊት ተሰወረች። የመንፈሳዊነት ምሰሶ ወደ ሆነውም የአስቄጥስ ገዳም ውስጥ ገባች። በገዳሙ እንደደረሰች አበምኔቱን ጻድቅና ትሁት የሆኑትን አባ ባውሚንን አገኘቻቸው። አባ ባውሚን በገዳሙ የተወደዱ ለጽድቅ የበቁ ገዳሙን በአባትነት የሚያስተዳድሩ አበምኔት ነበሩ። እሳቸው ያልጠበቁትን ነገር ነገረቻቸው። አባቴ ሆይ እኔ ልዕልት ነኝ። ከዚህም በላይ በውስጥ ልብሴ ስር ሴት ነኝ። ከአባቴ ቤተ መንግስት ጠፍቼ የወጣሁ ከናንተ ከምድር መላእክት ጋር ለመኖር የምፈልግ ነኝ ብላ ነገረቻቸው። አባ ባውሚን የመንፈስ ጥሬውን አክብረው የልዕልቲቱን ሚስጥር ደብቀው ከዋሻዎች በአንዱ ውስጥ ቦታ ሰጧትና በዛ ውስጥ እየጸለየች እየጾመች እንድትኖር አደረጓት። ለአስራ ሁለት ዓመታት ያክል እየጎበኟት እያስተማሯት፣ በጸሎትና በምስጋና ብሎም በትጋት ከእግዚአብሔር ጋር ኖረች። በገዳም ውስጥ ሌሎች አረጋውያን መነኮሳት አዩት ጊዜ ጃንደረባ እንደሆነች አድርገው ያስቡ ነበር። ይህም የሆነው በፊቷ ላይ ጺም ስላልነበራት ነው። ስሟንም ኢላሪዮን በሚል በወንድ ስም ሰይማ ስለነበር አባ ኢላርዮን እያሉ ይጠሯት ነበር። በዚህ መልኩ ነበር የሮሙ ንጉስ ልጅ የሆነችው ቅድስት ኢላርያ ታላቁ ገዳም ውስጥ ተሰውራ በእግዚአብሔር ፊት መስዋዕት የሆነችው። ይህ በእንዲህ እንዳለ አባቷ በልጁ መጥፋት ተጨንቆ የንጉስነቱን አቅም ተጠቅሞ በሁሉ ቦታ አስፈለጋት። በጠፋች ልጁ ናፍቆት እየተንገበገበ ባለበት የቀረችው ከቤት ያለችው ታናሽ እህቷ ደግሞ ሌላ ህመም አጋጠማት። በርኩስ መንፈስ መሰቃየት ጀመረች። ንጉሱም ያቺ ጠፋችብኝ ደግሞ ይችን ልትወስድብኝ ሆነን እያለ ወደ እግዚአብሔር በትህትናና በተማጽኖ ይጠይቅ ነበር። በተለያዩ ባለመድኃኒቶችና ሕክምናዎች አድናታለሁ በሚል ብዙ ገንዘብ አወጣ። ልትድንግን አልቻለችም። መነኮሳቱም በንጉሱ ልጅ መታመም ተጨንቀው ከቆዩ በኋላ የግብጽ ገዳማት መነኮሳት ታላቅ የጸሎት ኃይል እንዳላቸው ስለሚያውቁ ወደዚያ እንድትላክ መከሩና ለንጉሱ ነገሩ። ንጉሱ ዘይኑን ልጃቸውን ከብዙ ሰራዊት ጋር ወደ አስቄጥስ ገዳም ላኳት። መነኮሳቱም ደብዳቤ ጻፉ። ሁለት ልጆችን ወለድኩ፣ አንዷ ጠፋችብኝ፣ አንዷ ደግሞ በርኩስ መንፈስ አሰቃየች፣ እባካችሁን አባቶቼ በጸሎታቸው ፈውሱልኝ የሚል ነበር፣ ተማጽኖ የተሞላበት መነኮሳቱም በህመሙ የተቸገረችውን የንጉሱን ልጅ ለማዳን ብዙ ጸለዩ፣ ጾሙ፣ ምሕላ ያዙ፣ ወጡ፣ ወረዱ። ነገር ግን እርኩስ መንፈሱ ከልጅቷ ሊወጣ አልቻለም። በመጨረሻም ወደ አንድ በጸሎቱ በእግዚአብሔር ቶሎ ወደሚሰማ ታላቅ መነኩሴ ዘንድ ወሰዷት። መነኩሴውንም ይህችን ልጅ እግዚአብሔር እስካዳናት ድረስ እየጸለይክ ያዛት ብለው ነገሩት። እሱም ለትህትና አይቻለኝም እያለ ቢለምናቸውም፣ ግድ ስላሉት ተቀበላቸው። ግዴታ ሲሰጡት በመታዘዝ ልጃገረዷን ይዞ በበዓቱ ውስጥ መጸለይ ጀመረ። በጸለየ ጊዜም ወዲያውኑ እርኩስ መንፈሱ ወጥቶ ሄደ። በጥቂት ቀናት ውስጥም ልጃገረዷ ፈጽማ ወደ ነበረችበት ጤነኝነት ተመለሰች። መነኩሴው ግን በየጊዜው አቅፎ ይስማት ነበረ። ከዚህ በኋላ ግን አንድ ነገር ተከሰተ። የአዳናት መነኩሴ በየጊዜው አቅፎ ይስማት ነበር። ልጃገረዷ ግን ይህን የሚያደርገው ታላቅ የእምነት ኃይል ያለው መነኩሴ እንደሆነና ከርሱ በላይ አውቃለሁ ማለትና ተው ማለት ጭንቅ ስለሆነባት ዝም አለች። መዳኗ ደግሞ ለመብቃቱ ምስክር ነው። ልጅቷ ከተፈወሰች በኋላ መነኩሴው መነኮሳቱን አስጠርቶ ድናለች፣ ወደ አባቷ መልሷት ብሎ ነገራቸው። ደስ አላቸውና ወደ ቤተ መንግሥት መለሷት። ንጉስ ዘይኑንም በታላቅ ደስታ የዳነችውን ልጁን ተቀብሎ ደስታ ሐሴት ካደረገ በኋላ በገዳሙ ስለነበራት ቆይታ ይጠይቃት ጀመር። ልጅቷም አባቴ ያዳነኝ መነኩሴ አቅፎ ይስመኝ ነበር ብላ ነገረችው። ንጉስ ይህን ሲሰማ ልቡ በድንጋጤ ታወከ። አንድ መነኩሴ እንዴት ሴትን ይስማል? ብሎ በልቡ ጠየቀ። ጥርጣሬውም ስላስጨነቀው ወደ ገዳሙ ልኮ ልጄን ያዳነውን መነኩሴ ይባርከኝ ዘንድ ላኩልኝ ብሎ ጠየቃቸው። መነኮሳቱም ሂድ ባሉት ጊዜ አልሄድም ብሎ እምቢ አላቸው። ነገር ግን ንጉስን ማክበር ግዴታ ነውና ብለው ግድ ባሉት ጊዜ ወደ ሮሙ ንጉስ ወደ ዘይኑን ዘንድ መነኩሴው ሄደ። መነኩሴው ወደ ሮም ሲደርስ ንጉሱ ተቀበለውና ካስተናገደው በኋላ ጥያቄውን አቀረበ። ወደ እናንተ ገዳም መጥታ የዳነችው ልጄ መነኩሴው አቅፎ ይስመኝ ነበር አለችኝ። መነኩሴ እንዴት እንዲህ ያደርጋል? እያልኩ እየተጨነቅኩ ነበር። ወደዚህም እንድትመጣ ያረኩበት ምክንያት ይህ ነው አለ። መነኩሴውም እውነቱን ስነግራችሁ ከዚሁ እንዳታስቀሩኝ መጽሐፍ ቅዱስ ይዛችሁ ማሉልኝ ብሎ አስማላቸው። ቃል በገቡለትም ጊዜ መነኩሴው ልብሱንና ቆቡን አውልቆ አሳየ። ንጉሱም፣ ንግሥቲቱም ሁሉም የቤተ መንግስቱ ባለስልጣናት በድንጋጤና በንባ ተሞሉ። ለዓመታት የጠፋችው ልዕልታቸው መነኩሴ ሆና እግዚአብሔርን ስታገለግል መቆየቷ ተገለጠ። ሴትና የንጉሥ ልጅ መሆኗን ተናግራ ወደ ገዳሙ የገባችው እህቷ ነበረች የፈወሰቻት። ለካስ ስትስማት የነበረችው የእህትነት ናፍቆቱ አስጨንቋት ስለነበር ነው። ታማ ስትመጣ እህቷ መሆኗን አውቃት ስለነበር ነው። ለካ እያቀፈች ስትስማት የነበረው። በደስታ እርስ በርሳቸው ተሳሳሙ። በመጨረሻም ወላጆቿ አርባ ቀን ያህል በቤተ መንግስት እንዲታጫውታቸው ለመኗት። ቅድስት ኢላርያም ወላጆቿን በታላቅ መንፈሳዊ ደስታና ፍቅር አጫውታ ወደ አስቄጥስ ገዳም ተመለሰች። ንጉሱ ዘይኑንም የልጁን ውሳኔና ታላቅነት ተመልክቶ የግብጽን ምድር ግብር ለገዳማቱ እንዲሰጥ አዘዘ። በዚያም ወራት ለተከበሩ መነኮሳት ብዙ የመኖሪያ ቤቶች ተሰሩ። በአባ መቃርስ ገዳም አራት መቶ ቤቶች፣ በአባ ዮሐንስ ገዳም ሰባት መቶ ቤቶች በአባ ሙሴ ገዳም ሶስት መቶ ቤቶች። ቅድስት ኢላርያ ከዚህ በኋላ አምስት ዓመት ያህል ኖራ ጥር 21 ቀን በሰላም አረፈች። ታላቁ ምስጢር ከመሞቷ ከጥቂት ቀደም ብሎ ለገዳሟ አበ ምኔት ብቻ የተገለጠ ነበር። አስቄጥስ ገዳም ያሉ መነኮሳትም ታላቁ መነኩሴ አባ ኢላርዮን የንጉስ ልጅ መሆኗ ብቻ ሳይሆን ሴት መሆኗን ሲያውቁ በድንጋጤ ተሞሉ። ታላቅ የድብቅ ስዕለት በዘመናት መጨረሻ ተገለጠ። ውድ ተመልካቾቻችን የቅድስት ኢላርያ ሕይወት የዓለምን ክብር ንቆ ለክርስቶስ ሲል ጾታን ሳይቀር ደብቆ በሕይወት መኖር ምን ያህል ታላቅ መንፈሳዊ ድል እንደሆነ ያስተምረናል። ይህ ታሪክ ታሪኳ ስለ እምነት፣ ስለ ትህትናና ስለ መስዋዕትነት የሚያስተምረን ዘላለማዊ መልእክትም አለው ከእናታችን ከቅድስት ኢላርያ ረዴትና በረከት ያሳትፈን በማለት ዛሬ እንሰናበታችኋለን። በሌላ ጊዜ በሌላ ታላቅ ቅዱስ ታሪክ እስከምንገናኝ በሰላም ቆዩልን። ይህ ፐ ቲዩብ ነው።